ሰላም ሰላም። በሰለጠነው ዓለም ሰዎች ወደ ቤተ ክርስቲያን ለመሄድ ለምን ተው እያልኩ ራሴን ጠይቃለሁ። አሁን ከአንድ በጣም ጥንታዊ ቤተ ክርስቲያን በር ላይ ነው ያለሁት። በሰንበት ቀን ወደ ቤተ ክርስቲያን የሚመጡ ሰዎች አላይ እና ለምንድን ነው እንደዚህ የሆነው እያልኩ ያለኝን ልምዶችን በማቀጣጠል በተለያየ ሀገር ከአንዳንድ ሰዎች ጋር የተነጋገርኩትን ነገር ነው ላካፍላችሁ የፈለኩት። ድሮ ጣሊያን ሀገር በነበረ ጊዜ አንድ ቸርከሎ የሚባል አለ። አረጋውያንና ሽማግሌዎች እንደ ክበብ ነገር ነው፣ በቅናሽ ራሳቸው አቋቁሞት በቅናሽ ሻይ ቡና የሚሉበት ቀን፣ ካራምቦላ የሚጫወቱበት፣ ቼዝ የሚጫወቱበት፣ ቡል የሚጫወቱበት እንደዚህ አይነት መዝናኛ ቦታ ላይ ያገኘኋቸው አንድ እናት አንድ ጠረጴዛ ላይ ቁጭ ብለን ነበረ እና ሙስሊም ነህ ወይ አሉኝ። አይደለውም። እሺ። ከዛ ደግሞ እርሶስ አልኳቸው። አይ እኔ ምንም ሃይማኖት የለኝም አሉ። እንዴ ካቶሊክም አይደሉም ወይ ስላቸው አይደለሁም አሉ። ለምን አልኳቸው? በ16 ዓመቴ ነው ቤተክርስቲያን የሄድኩት እና ከእናቴ ጋር ይሄድ ነበረ እና እኛ አካባቢያችን ያለው ቄስ ከእናቴ ጋር በሄድኩበት ኮንፈረንስ አመኝ። ከዛ በኋላ ግን ቤተክርስቲያን አምኜ መሄድ አልቻልኩም። እና ከዛ የሳይንስ ነገሮችም የምናምን ነገሮችም ላይ ሳተኩር ችላል። ስንት አመቱ ነው? 82 አመቴ ነው ብሏል። በ82 አመት ከ16 አመታቸው በኋላ ቤተክርስቲያን እንዳልሄዱ ነው ያጫወቱ። እኛ አንድ ሴትዮ ናቸው። ግን አንዳንዶች ቢሄዱ እንኳን በጣም አልፎ አልፎ የሆነ በጎ አድራጎት ለማድረግ ነው የሚሄዱት እንጂ በእምነት በኩል እየተዳከሙ ሄደዋል። ለእምነት መዳከም ምክንያት የሆኑ ነገሮች አንዱ ሳይንስ ነው። ሳይንስ ብዙ ጊዜ ሰዎችን ብዙ ጠቃሚ ነገሮች ቢያደርግም በእምነት በኩል የሰራው ነገር የእምነትን የሰዎችን እምነት የሚሸረሽሩ የሚይነት ነገሮች በማየት በመዳሰስ ብቻ ነው ማመን አለብን ብሎ በማስተማር ሰዎች ከእምነት እንዲሸሹ አድርገዋል። ግን ሁሉም የሳይንስ ሰዎች አይደሉም። አንዳንድ ሳይንሶች ደግሞ በዛው ልክ ተገልጦላቸው በጣም ከፍተኛ የሆነ የእግዚአብሔር ፍቅር ላይ እግዚአብሔር አገልግሎት ላይ ያሉ ሰዎች በየእምነቱ ሳይንስ የተማሩ ሰዎች አሉ። በደፈናው ለመፍረድ አይደለም። ከሳይንስ ባሻገር ግን የእምነት ሰዎችን ከእምነት ቦታ ያሸሹት አገልጋዮች ናቸው። አገልጋዮች ናቸው አገልጋዮች የተጠሩበትን የእግዚአብሔር አገልጋይ ነን ብሎ ይናገራሉ እንጂ በቃላቸው በድርጊታቸው አያሳዩም ለገንዘብ ሲፋጭ ነው የምታያቸው ለስልጣን ሲፋጩ ነው የምታያቸው ለቤተ ክርስቲያን ስልጣን ለምሳሌ የፖለቲካ ስልጣን አላል የቤተ ክርስቲያን ስልጣን አለ ወይ ቄስ መሆን ቄስስ ለመሆን ወይ ፓስተር ለመሆን ነቢይ ለመሆን ሰዎች ሲፋጁ ነው የምታየው ጳጳስ ለመሆን ወይም ደግሞ ካርዲናል ለመሆን እርስ በርሳቸው ቢፋጁ ከሆነ ኦረዲ እነዚህ ሰዎች በስጋ ናቸው ብዙ ተምረው ሊሆኑ ይችላል ስለ ሃይማኖት ግን ሃይማኖትን ፎሎ እያደረጉታል። እና ሰው ይሄን ያያል። ይሄን ሲያይ እንደገና ደግሞ አማኝ የሆኑ ሰዎች የበለጠ ጥፋት ይሰራሉ ከማያምን ሰው ስግብግብነት ላይ የበለጠ ሆኖ ያያቸዋል። አማኝ ስል የማንኛውም እምነት ነው። አገልጋይነን የሚሉ ሰዎች በቃ የብዙ ሰዎች መሪነን የሚሉ ሰዎች ከእግዚአብሔር የተቀባነን የሚሉ በየእምነቱ ያሉ ሰዎች የሚሰሩት ስህተት ከተራው ሰው የባሰ ነው። ስለዚህ ሰው ይሄን እያየ እያየ ሲሄድ እነሱ እግዚአብሔርን በቅርብ የሚያውቁ አድርጎ ስለሚያስብ እነሱ እግዚአብሔርን እያወቁ እንደዚህ ካደረጉ እግዚአብሔር የለም ወደ ማለት ሰው ይንደረደራል። እዚህ በሰው ላይ የጠንካራ ብረት እየዘጉ ያሉት አገልጋዮች መሆናቸውን ማወቅ አለባቸው። አገልጋዮች ለራሳቸው ተድላ ለራሳቸው ኑሮ ሲጨነቁ ስታይ፣ ሌላው ሰው እንዴ እግዚአብሔር ያኖርሃል እያልክ እየሰበኮ ሰውን ያለኝ ይበቃኛል በል እያልክ እየሰበኮ ሰውን አንተ በእግዚአብሔር ስም የተሰበሰቡ ነገሮችን የምትወስድ ከሆነ ለግል ጥቅም፣ ለልጆች ጥሩ ትምህርት ቤት፣ ለአንተ ጥሩ መኪና፣ ለቤት በጣም ቆንጆ ቤት፣ የዘነጠ ኑሮ፣ በየቀኑ የሚቀየር ሱፍ ለአንተ አርገ ሌላው ሰው ካለ ስጥ እግዚአብሔር ይሰጠሃል ብለ ከሌለው ነገር ላይ የምትወስድ ከሆነ እግዚአብሔርን መጠራጠር ይጀምራሉ ሰዎች። አንተንማ አውረድ ትተውሃል። ምክንያቱም ይህ ሰው ያውቃል ብሎ ስላሰቡ ወይ ከሆነ ትምህርት ቤት የሃይማኖት ትምህርት ቤት ተመርቋል ብሎ ስለሚያስቡ እግዚአብሔርን እሱ ያውቀዋል እና እሱ ያልፈራው እኔ እንዴት ፈራዋለሁ ማለት ይጀምራሉ ሰዎች። እና በሰለጠነው ዓለም ሰው ከእምነት እየሸሸ የሄደው ከሳይንሱ ባሻገር የአገልጋዮች እንትን ነው። ስለ አገልጋዮች በጣም ብዙ ነገር መናገር እችላለሁ። በውጭ ዓለም ፊልም ተሰርተዋል። ምን ተደርጓል? በጣም ማለት አገልጋይ ሲባል የቤተ እምነት መሪዎች ናቸው። የቤተ እምነት መሪዎች የሚያደርጉትን ነገር በፊልም ተሰርቷል። ሴቶቹም ወንዶችም ምን እንደሚያደርጉ የሚናገሩትና የሚያደርጉት አንድ አለመሆኑ በጣም ብዙ ነገር የተሰራ አለ። እሱ መናገር የእናንተ ጊዜ ማቃጠል ነው የሚሆኑ። ግን ሰዎች ባልተጠሩበት የአገልግሎት ዘርፍ ላይ በመሆናቸው ጥቅም እያሳደዱ የእምነትን በር እየዘጉ ነው፣ የሰዎችን ልብ እየዘጉ ነው። አገልጋይ ነን የምትሉ ሰዎች ከሁለት አንዱ ምረጡ፣ ወይ አለምን ምረጡ፣ ወይ አገልግሎታችሁን ምረጡ። ተድላን ከፈለጋችሁ በጣም የተንደላቀቀ ኑሮ ከፈለጋችሁ ነግዱ፣ ሌላ ስራ ስሩ እንጂ ከህዝብ በተሰበሰበ ገንዘብ የተለየ ኑሮ እየኖራችሁ ህዝቡን ግን ካለ ስጥ ካለ ስጥ እያላችሁ የሌለውን ነገር አትቀበሉት። ይህም ባልናገር ከሌና ተጠያቂነት አልድንም ብዬ ነው። እና እዚህ ቤተክርስቲያን ስመጣ በእሁድ ቀን ማንም ሰው የለም። አዝናለ። የሌላ አካፍላቸው ብዬ ነው እግዚአብሔር ስጥ ነው።